አስራ ሁለተኛው ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ሥነ ሥርዓት በብሔራዊ ቤተ መንግስት ተካሂዷል። ከ18 ዓመታት በፊት የተመሰረተው የኢትዮጵያ ጥራት ሽልማት ድርጅት ጥራትና ተወዳዳሪነትን በሀገሪቱ ባህል እንዲሆን ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቅሰዋል። በተለያዩ ዘርፎች የተሰማሩ ኩባንያዎች ሽልማታቸውን ተቀብለዋል። በመድረኩ መልእክታቸውን ያስተላለፉት የኢፌዴሪ ፕሬዝዳንት ታየ አጽቀ ሥላሴ አሁን ላይ በኢትዮጵያ ጥራት ወሳኝ ወደ መሆን ምዕራፍ መሸጋገሩን ጠቅሰዋል። ሽልማቱ የአንድ ወቅት ብቻ ስኬት ሳይሆን ዘላቂ ትጋትን የሚያሳይ ነው ሲሉ ፕሬዚዳንት ታየ አጽቀ ሥላሴ ተናግረዋል። ዛሬ ያገኛችሁት ሽልማት የአንድ ወቅት ስኬታችሁን ብቻ ሳይሆን ዘላቂነት ያለውን ተስፋችሁን፣ ትጋታችሁን፣ ብርታችሁን፣ ሁሉንም ነገር የሚያመላክት ነው። ሽልማቱን በአገልግሎትና ምርት ጥራት ብቻ ያገኛችሁት ሳይሆን በተከተላችሁት አመራር፣ በደንበኛ እያያዛችሁ፣ የሰው ሀብት አመራራችሁ፣ የአሰራር ስርዓት፣ የደህንነትና በተለየ የማኅበራዊ ተሳትፎ ኮርፖሬት ሪስፖንሲቢሊቲ መመሪያችሁ እንደሆነ ይህም ተደምሮ እንደሆነ እንድታጤኑት እፈልጋለሁ። በዓለም አቀፍ ደረጃ ተወዳዳሪ ለመሆን ተቋማት ጥራት ላይ ትኩረት ሰጥተው መስራት እንዳለባቸው የገለጹት ፕሬዚዳንቱ የኢትዮጵያ መንግስት ለጥራት ልዩ ትኩረት ሰጥቶ በርካታ መሰረተ ልማቶችን ዘርግተዋል ብለዋል። የኢትዮጵያ መንግስት ለጥራት ከፍ ያለ ግምት በመስጠት ሁላችሁም እንደምታውቁት ከ8 ቢሊዮን ብር በላይ የፈጀውና በአፍሪካ ግንባር ቀደም የሆነውን የጥራት መንደር ለዓለም አቀፍ ውድድር በሚያበቃን ብቻም ሳይሆን በጥራት ማምረት እውቀትን የሚያጎለብትና የሚያሰላ እንዲሁም እድገታችንን በጠንካራ መሰረት ላይ ለመገንባት ያለንን ቁርጠኝነት ለማሳየት ይህን ያክል ወጪ በማድረግ ተጠቀሰውን የጥራት ማዕከል ለማቋቋም ችሏል። ስለዚህ ይህ ትልቅ ኢንቨስትመንት ነው። ተቋማቱ ለፈጠሩት የስራ እድልና ለሀገር ያበረከቱት ትሩፋት ጨምሮ በሌሎች ስራዎች ላደረጉት አስተዋጽኦ ሽልማቱ መሰጠቱንም ነው ፕሬዚዳንት ታየ አጽቀ ሥላሴ ገለጹት። ሽልማቱ የተሰጣችሁ እንደ እኔ እይታ አራት ጉዳዮች ይመስሉኛል። ለማጠቃለል ያክል አንደኛው ለነበራችሁ ትጋት መሆኑን ማጤን ይገባል። ሁለተኛው ለፈጠራችሁት የስራ እድል እንደሆነም መገንዘብ የተገባ ይሆናል። ሶስተኛውና ምናልባት ትልቁም ደግሞ ለሀገራችሁ ያበረከታችሁትና የሰጣችሁት ትሩፋትና ጸጋ ነው። አራተኛው ምናልባት በምርታችሁና በአገልግሎታችሁ ተገልጋይ ወይም ተጠቃሚ የሚጠብቀውን እርካታ ማሟላታችሁ፣ በዚህም ዘላቂነት ያለው ተአማኒነት ማግኘታችሁ እንደሆነ በበኩሌ እነዚህ ጉዳዮች ይታዩኛል። ተቋማት ጥራትን በቋሚነት ማስጠበቅ፣ የሰው ኃይል ብቃትና እውቀትን ማሳደግ እንዲሁም የአመራርና ሰራተኛን ትጋት መጨመር እንደሚጠበቅባቸው ፕሬዚዳንት ታየ አጽቀ ሥላሴ አስገንዝበዋል።